የእስራኤልን ጦር ከጣሊያን ጦር ጋር ያፋጠጠው ክስተት ዓለምን አስደንግጧል። የኔቶና የአውሮፓ ህብረቷ ሀገር እስራኤል በተኮሰቻቸው ድሮኖች ተቆጥታ የጦር መርከቧን ማስጠጋቷ ታውቋል። የአውሮፓ ሀገራት ለፍልስጤም እውቅና እየሰጡበት ባሉበት በዚህ ወቅት የኔታንያሁ መንግስት ጭራሽ ከአውሮፓና ከኔቶ ጦር ጋር ለመፋጠጥ በቅቷል። ኢራን ደግሞ በእስራኤል የተመቱባትን የሚሳኤል ማምረቻዎች ጠጋግና ወደ ሥራ እያስገባች መሆኑ ታውቋል። ቴራን አቧራ ጠርጋ የተጣመመውን አቃንታ ከባባድ ሚሳኤሎችን ለማምረት ስትነሳ በሳተላይት ጭምር ታይታለች። ይህን የሰማችው አሜሪካ ደግሞ ኢራንን የመጉዳት ፍላጎት የለኝም እንደራደር ስትል ጥያቄ አቅርባለች። ከእስራኤል ጋር ከፍተኛ ፍጥጫ ውስጥ የገባችው ቱርክ ደግሞ አደገኛውን የአሜሪካ የጦር ጀት ከመታጠቅም በላይ በሀገሬ ላምርት ብላ ትራምፕን መጠየቋ ታውቋል። ኤርዶዋንም በዚህ ጉዳይ ገፍተውበታል እየተባለ ነው። ከወደ ኔቶ መንደር ደግሞ ይህ ተሰምቷል። የኔቶ ሀገር አሜሪካ ሰራሾቹን ኤፍ 16 እና ኤፍ 35 የጦር ጀት በምታስጠልልበት የአየር ማረፊያ ድንገት ገብተው የተሰወሩት ድሮኖች መነጋገሪያ ሆነዋል። ኔቶ ድሮኖቹን ማን እንደላካቸው እንኳን ሳያውቅ የተሰወሩት ድሮኖቹ የኔቶ ሀገራት ወሳኞቹን መሳሪያዎቻቸውን እንኳን መጠበቅ እንደማይችሉ አመላካች ነው ተብሏል። መሰል ክስተቶች መበራከታቸው ደግሞ ብራሰልስን ግራ ጋብቷል። ከጉዳዩ ጋር በተገናኘ ሩሲያ አለችበት የለችበትም የሚለው ጉዳይ ላይም ብዙ መላምቶች እየተሰጡ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የጣሊያንና የእስራኤልን ጦር ያፋጠጠው ክስተት ዓለምን እያነጋገረ ይገኛል። የጣሊያን የጦር መርከብ ጀልባዎቹን ለማገዝ ነው እንቅስቃሴ ያደረገው። ከእስራኤል የሚላኩት ድሮኖች ወደ ጋዛ እርዳታ የሚያስገቡ የተለያዩ ጀልባዎችን እያወከ ስለሆነ የጣሊያን መንግስት ተቆጥቶ ይህ መሆን የለበትም በማለት የጦር መርከቦቹ አቅጣጫ ቀይረው ጀልባዎቹን እንዲያግዙ ትዕዛዝ ሰጥቷል። በግሪክ ጠረፍ አካባቢ የተንቀሳቀሱት እነዚህ የእርዳታ ድሮኖች ወደ ጋዛ የተለያዩ እርዳታዎችን ለማስገባት ነው እንቅስቃሴ ሲያደርጉ የነበሩት። ከአሜሪካና ከአውሮፓ የተውጣጡ የፓርላማ አባላት፣ አክቲቪስቶች አክቲቪስቶችና ሌሎችም ዜጎች ናቸው። ለጋዛ እርዳታ እናደርሳለን፣ እስራኤል በምድር የከበበችውን ሰብረን በባህር ተጉዘን ለጋዛ እርዳታ እናቀርባለን ብለው የተነሱት ግሎባል ሱሙድ እየተባለ የሚጠራው ይህ እንቅስቃሴ በአካባቢ ጥበቃ አንቂነቷ የምትታወቀውን ግሬታ ተንበርግን ጨምሮ ኮሜዲያኖች፣ አርቲስቶች፣ የፓርላማ አባላትን ያካተተ ቡድን የያዘ ነው። ታዲያ ከአስር በላይ ድሮኖችን ወደ እነዚህ ጀልባዎች ልካ ያስደነገጠችው እስራኤል ከጣሊያን ጥሩ ምላሽ አላገኘችም። የጣሊያን የመከላከያ ሚኒስቴር ክስተቱን አውግዞ እንዲህ መደረግ የለበትም በማለት የጦር መርከቦቹ ተንቀሳቅሰው ለጀልባዎቹ ሽፋን እንዲሰጡ አድርጓል። አክቲቪስቶቹ እንደተናገሩት ከአስር በላይ ፍንዳታዎች ናቸው በጀልባዎቹ ዙሪያ የተሰሙት። የሬዲዮ መገናኛዎች ተቋርጠዋል። ሌሎችም በርካታ ዕቃዎች በድሮኖቹ አማካኝነት በጀልባዎቹ ላይ ተጥለዋል። እስራኤል አክቲቪስቶቹን የማስጨነቅና የሥነ ልቦና ውጥረት ውስጥ እንዲገቡ በማድረግ ወደ ጋዛ እንዳይንቀሳቀሱ ለማድረግ እየሞከረች ትገኛለች ተብሏል። ከዚህ ቀደምም ሌሎች ጀልባዎች ወደ ጋዛ በተንቀሳቀሱበት ሰዓት እንዳይገቡ ማድረጓና የጀልባዎቹን ተሳፋሪዎች በቁጥጥር ስር እንዳዋለች ይታወቃል። እንደ አውሮፓውያን አቆጣጠር 2010 ላይ ከቱርክ ተነስቶ ወደ ጋዛ እርዳታ ለማቅረብ የተንቀሳቀሰውንም ጀልባ ጥቃት ፈጽማበት ከቱርክ ጋር ያላት ግንኙነት ቆርፍዶ እንደነበር የሚታወስ ነው። ቪኤችኤፍ ወይም ቬሪ ሃይ ፍሪኩዌንሲ የሚባል የሬዲዮ ግንኙነት አይነት ይጠቀሙ የነበሩት አክቲቪስቶቹ በእስራኤል አማካኝነት ሬዲዮ ግንኙነታቸው ተጠልፎ ሙዚቃ እየሰሙ እንደሚገኝ ግሬግ ስቶከር የተባለ አሜሪካዊ አክቲቪስት ተናግሯል። የህፃናት የዱቄት ወተትን የሕክምና ዕቃዎችን እና ሌሎች ቁሳቁሶችን ጭነው እየተንቀሳቀሱ ያሉት እነዚህ በጀልባ የተሳፈሩ አክቲቪስቶች ከእስራኤል ከፍተኛ ጫና እያረፈባቸው ይገኛል። ይህን ተከትሎም በጣሊያን ከፍተኛ አመፅ ተቀስቅሶ ቆይቷል። ከእሁድ ጀምሮ የባቡር መስመሮች ሲቋረጡ፣ የወደብ ሰራተኞችም ሲያምፁ ነው ቀናቶቹ ያለፉት። በራቬና፣ በሊቮርኖ፣ በትሬስቴ፣ በጄኖዋ ተመሳሳይ ክስተቶች ተመዝግበዋል። በጄኖዋ ደግሞ የወደብ ሰራተኞች ወደ እስራኤል የሚሄዱ መርከቦችን አናንቀሳቅስም ብለው ማመጻቸው ተሰምቷል። እስራኤል የጋዛን ሕዝብ ከዚህ በላይ ከባ ማስራብ የለባትም የሚል ድምፅ በጣሊያን አካባቢ መሰማቱ የጣሊያን መንግስትም ለጉዳዩ ትኩረት እንዲሰጥ አድርጓል ነው የተባለው። በሌላ በኩል ኢራን በእስራኤል የተመቱባትን የሚሳኤል ማምረቻ ጣቢያዎች እየጠጋገነች መሆኑ ታውቋል። ይህንንም የሚያረጋግጡ የሳተላይት ምስሎች በአሶሽትድ ፕሬስ አማካኝነት ተሰራጭተዋል። በሰኔ ወር አካባቢ የ12 ቀናት ጦርነት ውስጥ ገብተው የነበሩት ቴራንና ቴልቪቭ አንዳቸው አንዳቸው ላይ ጉዳት ሲያደርሱ እንደነበር የሚታወስ ነው። በተለይ በቴህራን የኒውክሌር እና የሚሳኤል ማምረቻ ተቋማት ላይ ከበድ ያለ ጉዳት ደርሶ እንደነበር የሚታወቅ ነው። አሁን ግን ኢራን አቧራውን ጠርጋ የተጣመመውን አቃንታ የሚሳኤል ማምረቻዎቹን ዳግም ወደ ስራ ለማስገባት ከፍተኛ እንቅስቃሴ እያደረገች ነው ተብሏል። በፓርቺን እና በሻሩድ ይህንን እያደረገች ነው ብሎ አሶሽትድ ፕሬስ ከሳተላይት ምስሎች ማረጋገጫ ጋር ይፋ አድርጓል አብዛኛው የህንፃው ክፍሎች ከጥቅም ውጪ ቢሆኑም ከምንም በላይ ደግሞ የተለያዩ አቀጣጣዮችን የሚያዋህዱ ሚክሰሮች ከፍተኛ ጉዳት ቢደርስባቸውም ኢራን ግን ሚሳኤል ከማምረት ወደ ኋላ የሚያደርገኝ የለም ብላ እነዚህን የሚሳኤል ማምረቻ ጣቢያዎች እየጠገነች መሆኑም ታውቋል በተለይ ማዋሃጃዎቹን ወይም ሚክሰሮቹን የምታስተካከል ከሆነ ወደ ነበረ የሚሳኤል ማምረት አቅሟ እንደምትመለስ ተሰምቷል። እስራኤልም እነዚህን ሚክሰሮች ወይም ማዋሃጃዎች የመታችው እንዲህ አይነት መሰናክል ኢራን እንዲገጥማት በማሰብ ነው ተብሏል። ኢራን በዚህ ጉዳይ ላይ በይፋ የገለጸችው ነገር ባይኖርም የመከላከያ ሚኒስትሩ አዚዝ ናስሪዛዴህ ግን ትኩረታችን ረጅም ርቀት የሚወነጨፉ ኢላማቸውን በትክክል የሚመቱ ደረጃቸውን የጠበቁ ሚሳኤሎችን ማምረት ነው ሲሉ አረጋግጠዋል። በየወሩ ከሁለት መቶ በላይ ከባድ ሚሳኤሎችን ታመርት የነበረችው ኢራን በእስራኤል ጥቃት ከተፈጸመባት በኋላ ግን በዚህ አቅም ላይ የመገኘቷ ነገር አጠራጣሪ ሆኗል። እስከ ሁለት ሺ አምስት መቶ ጠንካራ ረጅም ርቀት የሚሄዱ ሚሳኤሎችን እንዳመረተች የሚነገርላት ኢራን በ12ቱ ቀናት ጦርነት 574 ባሊስቲክ ሚሳኤሎችን ናሽናል ሴኪሪቲ ኦፍ አሜሪካ የተባለ ተቋም ሪፖርት ማቅረቡ ይታወሳል። ከዚያ ቀደም 330 የሚሆኑ ሚሳኤሎችን ወደ እስራኤል ተኩሳ ነበር። በአጠቃላይ ከእስራኤል ጋር በነበራት የሁለት ዙር ግብ ግብ አንድ ሶስተኛ የሚሆነውን ሚሳኤሏን እንደጨረሰች ነው የተነገረው። ሌላውን አስቀምጣ ተጨማሪ ምርት ለማምረት ደግሞ የተጎዱባትን የሚሳኤል ማምረቻዎች እየጠጋገነች ትገኛለች ተብሏል። ይህ ከተሰማ በኋላ ደግሞ አሜሪካ ከኢራን ጋር መደራደር እፈልጋለሁ ብላለች። ኢራንን መግዳት አንፈልግም ያሉት የትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ ናቸው። ስቲቭ ዊትኮፍ እንዲህ አሉ። ኢራንን መጉዳት አንፈልግም፣ ዳግም መነጋገር እንፈልጋለን። የኒኩሌር ፕሮግራሟን በተመለከተ የመጨረሻውን መፍትሄ መስጠት እንፈልጋለን። ይህንን ደግሞ ኢራንን ሳንጎዳ ማድረግ የምንችለው በድርድር ብቻ ነው። ኢራን ይህንን ከሰማች ትደራደር ብለዋል ስቲቭ ዊትኮፍ። ስቲቭ ዊትኮፍ ይህንን ያሉት የኢራኑ አያቶላ አሊ ሆሚኒ ከአሜሪካ ጋር መደራደር ትርፍ የለውም በኒክሌር ጉዳይ ላይ ከዋሽንግተን ጋር መደራደር ብክነት ነው ካሉ በኋላ ነው። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የኢራን ጉዳይ ቀርቦ ማዕቀቡ ይራዘም አይራዘም ከተባለ በኋላ ማዕቀቡ እንደማይነሳ ሲታወቅ ኢራን ካለም አቀፉ የአቶሚክ ኃይል ኤጀንሲ ጋር ያላትን ግንኙነት ለጊዜውም ቢሆን ጋብ እንዳደረገች ይታወቃል። ፈረንሳይ፣ እንግሊዝና ጀርመን ደግሞ ዳግም በኢራን ላይ ማዕቀብ እንዳይጣል በኒክሌር ጉዳይ ላይ እንደራደር ብለው ከቴህራን ጋር እየመከሩ መሆናቸውም ይታወቃል። በሌላ በኩል ከእስራኤል ጋር ከፍተኛ ፍጥጫ ውስጥ የገቡት የቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶዋን ለዶናልድ ትራምፕ አንድ ወሳኝ ጥያቄ ማቅረባቸው ተሰምቷል። የአሜሪካ የጦር ጀቶች በሀገሬ ይመረቱ ይላል ጥያቄው። ኤፍ35 የጦር ጀቶችን ጨምሮ የተለያዩ የጦር ጀቶችን ከአሜሪካ ለመግዛት ጥያቄዋን አጠናክራ የቀጠለችው ከዚህ ቀደምም በርካታ የጦር ጀቶችን ከዋሽንግተን የገዛችው ቱርክ አሁን ደግሞ የአሜሪካ የጦር ጀቶች በሀገሬ ይመረቱ እያለች ትገኛለች። የጦር ጀቶቹ አንዳንድ ግብአቶች በቱርክ ቢመረቱ የሚል ምክረ ሀሳብ ሬሲፕ ጣይፕ ኤርዶዋን ለአቻቸው ለዶናልድ ትራምፕ ማቅረባቸው ነው የታወቀው። ከ10 ቢሊዮን ዶላር በላይ ዋጋ ይኖረዋል ተብሎ የሚጠበቀው ይህ የምርት ጥያቄ በዶናልድ ትራምፕ በኩል እሺም እምቢም እንዳልተባለ ነው የታወቀው። ኤስ 400 የተባለውን ሩሲያ ሰራሽ የአየር መከላከያ ስርዓት ከሞስኮ ከገዛች በኋላ ከአሜሪካ የጦር መሳሪያዎችን ለመግዛት እንደ ልቧ መሆን ያልቻለችው ቱርክ አሁን ደግሞ ይህንን የኢንቨስትመንት እቅድ በማውጣት ለትራምፕ የማማለያ ሀሳቧን አቅርባለች ተብሏል። አርባ አዳዲስ ኤፍ 16 የጦር ጀቶችን ከአሜሪካ ለመግዛት ጫፍ ላይ ያለችው ቱርክ ኤፍ 35 የጦር ጀቶችንም በተጨማሪነት ለመግዛት ጥያቄ አቅርባለች። ከዚህ ቀደም የገዛቻቸው ኤፍ 16 የጦር ጀቶች አሁን በብዛት 240 ተደርገው ተቀምጠዋል ተብሏል። በሀገር ውስጥ የተለያዩ ድሮኖችን በስፋት እያመረተች የምትገኘው አንካራ የጦር ጀቶችን በተመለከተ ግን ባሰበችው ርቀት እየሄደች አይደለም። እናም የአሜሪካ የጦር ምርቶችን በሀገሬ ለአምርት ቢያንስ የተወሰኑ ክፍሎችን ስጡኝ እያለች ትገኛለች። አሜሪካ ደግሞ ለእስራኤል የሰጠችውን ኤፍ 35 የጦር ጀት በአካባቢው ሌላ የሚታጠቅ ኃይል እንዲኖር ትፈልጋለች ወይስ አትፈልገም የሚለው ጉዳይ ለጊዜው ግልጽ አይደለም። እስካሁን 1.4 ቢሊዮን ዶላር ከፍለን የኤፍ 35 የጦር ጀት ይሰጠናል ብለን ብንጠብቅም አላገኘነውም። ነገር ግን በሌሎች መስኮች ወታደራዊ ትብብራችን ቀጥሏል ብለዋል ኤርዶዋን። ከወደ ኔቶ መንደር ደግሞ ይህ ተሰምቷል። ምንነታቸው ያልታወቁ፣ ከየት እንደተነሱ ማንም ያላወቃቸው ድሮኖች የዴንማርክ አየር ማረፊያን ተቆጣጥረው ነበር ተብሏል። የዴንማርኩን ኤልቦርግ አየር ማረፊያ ሲቃኙት ነበር የተባሉት እነዚህ ድሮኖች ማን እንደላካቸው ከየት እንደተነሱ ምን አይነትም እንደሆኑ የዴንማርክ መንግስት ማወቅ አልቻልኩም ብሏል። የኔቶ አባል ሀገር የሆነችው ዴንማርክ ይህንን ለወታደራዊም ለሲቪል አገልግሎትም የምትጠቀመውን ኤልቦርግ አየር ማረፊያ ለጥቂት ሰዓታት ለመዝጋት ተገዳለች ተብሏል። ኤፍ16 እና ኤፍ35 የጦር ጀቶችን የሚያስጠልለው ኤልቦርግ አየር ማረፊያ ረቡ ምሽት አካባቢ ነበር በድሮኖቹ ተቃኝቷል የተባለው። ከአንድ በላይ የሚሆኑ ድሮኖች በኤልቦርግ ሰማይ ላይ ከፍ ዝቅ ሲሉበት እንደነበርም ነው የታወቀው። ታዲያ እነዚህ ድሮኖች ከየት እንደመጡ ሳይታወቅ ድንገት መሰወራቸው ደግሞ የኔቶ አባል ሀገራት ወሳኞቹን የጦር መሳሪያዎቻቸውንም ጭምር ለመጠበቅ አቅሙ አላቸው ወይ የሚል ጥያቄ እንዲነሳ አድርጓል። ከሰሞኑ ደግሞ የድሮን ክስተቶች የራሷን የዴንማርክን እና የኖርዌይን የአየር ማረፊያዎች የበረራ ሂደት እንዳስተጓጎሉ የሚታወቅ ነው። በአስር ሺዎች የሚቆጠሩ ተሳፋሪዎችም ለእንግልት ተዳርገው ነበር። የኮፐንሃገን አየር ማረፊያ እና በዴንማርክ ኦስሎ የሚገኘው አየር ማረፊያ ተመሳሳይ ክስተት አስተናግደዋል። ድሮኖች ድንገት መጡ፣ ድንገት አዩ፣ ድንገት ተሰወሩ ነው የተባለው። እንደ ሌሎቹ ሀገራት እነዚህን ድሮኖች መጥቶ መጣል ወይም መጥለፍ ያለመቻሉ ምክንያት ምንድን ነው? በሚል በብራሰልስ አካባቢ ግራ መጋባት ታይቷል። ከዚህ ቀደምም በ2025 መጀመሪያ አካባቢ በኒውዮርክ በኒውጀርዚ እና በፔንሲልቫኒያ በተመሳሳይ ድሮኖች ገብተው ስውር ብለው መጥፋታቸው ይታወቃል ዋይት ሃውስ በቃል አቀባይዋ ካሮሊን ሌቪት አማካኝነት የጠላት ድሮኖች አይደሉም ብሎ መግለጫ እንዲሰጥም አስገድደውት ነበር ድሮኖቹን ማንላካቸው በሚለው ጉዳይ ላይ የተለያዩ መላምቶች እየተሰጡ ቢሆንም እስካሁን ማረጋገጫ አልተሰጠም ምናልባት ሩሲያ እነዚህ ሀገራት ወደ ራሳቸው ትኩረት እንዲያደርጉና የአየር መከላከያ ስርዓታቸውንም ወደ ዩክሬን ከማሻገር ይልቅ ራሳቸውን ለመጠበቅ እንዲጠቀሙባቸው ያደረገችው ይሆናል የሚሉ ግምቶች ግን አየሩን ሞልተውታል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።